ኢትዮጵያ በከፍተኛ የውጭ ምንዛሬ ከምታስገባቸው ምርቶች መካከል መድኃኒቶችና የሕክምና ግብዓቶች በዋናነት ተጠቃሽ ናቸው። መንግስትም እነዚህ ምርቶች በሀገር ውስጥ እንዲመረቱ ለማስቻል የተለያዩ ስራዎችን እያከናወነ ስለመሆኑ ይገልጻል። ለመሆኑ እንዳጠቃላይ የሀገር ውስጥ የመድኃኒት አቅርቦት ድርሻ ስንት ደርሷል? ቁጥሩንስ ለማሳደግ ምን አይነት ስራዎች እየተሰሩ ነው የሚለውንና እንዳጠቃላይ የፋርማሲቲካል ዘርፍ ለሀገር የኢኮኖሚ እድገት እንዲሁም ደግሞ የውጭ ኢንቨስትመንትን ለመሳብ ምን ያህል አቅም የሚሆን ነው ስንል በዛሬው የኢትዮ ቢዝነስ ዝግጅት ች በስፋት እንመለከተዋለን። አብራችሁ ቆዩ። በቅድሚያም እንዳጠቃላይ ያለው የመድኃኒት አቅርቦት ስርዓት ምን ይመስላል የሚለውን እናንሳ። የኢትዮጵያ መድኃኒት አቅራቢ አገልግሎት በሀገራችን የመድኃኒት መዘርዝር ብዙ ነው። ኢሰንሻል ሜዲሲን የሚባለው በጣም ብዙ ነው፣ መሰረታዊ መድኃኒቶች የሚባለው ከዛ ውስጥ ግን እኛ እናቀርባለን። ማህበራዊ ጠቀሜታው የህይወት አድን ስርዓቱ በጣም ውስስን የሆኑ መድኃኒቶች ደግሞ አሉ። ይሄን ሁሉ አጠቃለው የምናቀርባቸው መድኃኒቶች ለይተናል፣ በሊስት ደረጃ ማለት ነው። አንዱ የሁለት አይነት መድኒት ነው የምናቀርበው በፕሮግራም የሚመጣ ይባላለ። ይሄ ለማህበረሰባችን በነፃ የሚሰጡ ናቸው። ለምሳሌ ክትባት ነፃ ነው በኢትዮጵያ፣ እንደምታቂ ይሄ በቪዝ ተቋም ነው የሚቀርበው። የኤች አይ ቪ፣ የወባ፣ የቲቢ መድኃኒት የፕሮግራም የምንላቸው ናቸው የእናቶችን ጨምሮ። ይሄ በዘርፉ በጣም ትልቁ ቮሊዩም የያዘ ነው። ሁለተኛ መደበኛ የምንለው ነው ወይም ደግሞ መሰረታዊ መድኃኒቶች የምንላቸው ናቸው። የስኳር፣ የግፊት፣ የካንሰር መድኃኒቶች ናቸው። 255 መድኃኒት በመደበኛነት የሚቀርቡ ናቸው። ኢትዮጵያ ባለፉት አመታትን ስናየው የሀገር ውስጥ አምራቾች በጣም ዝቅተኛ ነው። በጣም ዝቅተኛ ነው የምናያቸው የሶስት አራት ዓመት እንኳን ስናይ ከሀገር ውስጥ አምራቾች ድርሻ ስምንት ፐርሰንት ብቻ ነው። በጣም ስምንት ፐርሰንት። ይሄ እንግዲህ ዘጠና ሁለት ፐርሰንቱ ከውጭ ነው የሚገባ ማለት ነው። ዘጠና ሁለት ፐርሰንት ከውጭ ይገባል ማለት አብዛኛው መድኃኒት የውጭ ምንዛሬ ይፈልጋል፣ ማጓጓዣ ይፈልጋል። ብዙ ውጣ ወረዶችን አልፎ ነው ሀገራችን የሚደርሰው። የአገር ውስጥ አምራቾችን እናበረታታ፣ እናጠናክር፣ አገር ውስጥ ማምረቱ እንጀምር ሲባል በተለይ ፖስት ኮቪድ አለም ከኮቪድ ተምሮ ብዙዎቹ ወደዚህ የገቡበታለ እና እኛም ባለፉ ሶስት ዓመታት አገር ውስጥ አምራቾችን ለማጠናከር ብዙ ሰፊ ስራዎች ተሰርተዋል። ስምንት የነበረውን አምና 36 ፐርሰንት አካባቢ ነው ነው፣ ዘንድሮ ደግሞ ወደ 41 አካባቢ እናደርሳለን። በብር ደረጃ እንኳን ብናይ የዛሬ 3 አራት አመት አንድ ነጥብ አምስት ቢሊዮን ነው በብር በዋጋ ደረጃ ሀገር ውስጥ የምናገኘው። ዘንድሮ ግን አምርቱ ብለን የሰጠናቸው እያመረቱ ያሉት በኢደት ግን የሚገባ ስናየው 11.8 ቢሊየን ብር ነው ማለት ነው። ይህ በጣም ትልቅ እድገት አሳይተዋል እንደምታዩእና በቁጥርም ደረጃ በጣም ትንሽ ናቸው። ዛሬ ላይ ወደ 97 አካባቢ ደርሰዋል። 97 መድኃኒት ደርሰዋል። አንዳንድ አዲሶቹ ተጨምረዋል፣ ወደ መቶ ምናምን ይገባሉ ብዬ አስባለሁ በቀጣይ። ባለፉት ጊዜያት በአቅማችን ማምራት ያልቻልንባቸው ሁኔታዎች አሉ። እነዚህ እንግዲህ በጣም በርካታ ተግዳሮቶች ነበሩ። እነዚህ አሁን ያሉት አቅማቸው ግን ለመንግስት የሚቀርቡትን የህክምናና ህክምናና መድኃኒቶችን ለማቅረብ እስከ 41 ፐርሰንት ማቅረብ የሚችል አቅም አላቸው። ባለፉት ጊዜ ግን እስከ ወርዶ ወርዶ እስከ 8% የደረሰበት ሁኔታ ነበረ። እንግዲህ በተለያዩ ምክንያቶች ውጫዊና ውስጣዊ ነበሩ። እነዚህን ተቋቁመን በአሁኑ ሰዓት ወደ 41% ላይ ደርሰናል። እንግዲህ ቫሊዩ ደረጃ ወይ ደግሞ በዋጋ ደረጃ ፕቶች በተለይ ለመንግስት ባለፈው ዓመት ወደ 4.5 ቢሊዮን የሚጠጋ መድኃኒትና ሕክምና መገልገያ ያቀርበናል። ለመንግስታዊ ተቋም ለኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት በዘንድሮ ዓመት ደግሞ ወደ 12.5 ቢሊዮን የሚጠጋ መድኃኒትና ሕክምና መገልገያ ለማቅረብ በዘጌታ ንገለ። ስለዚህ ጥሩ አቅም ላይ ነው ያለነው ማለት ነው። በሀገር ውስጥ አምራቾች የሚመረቱ መድኃኒቶችና የህክምና ግብአቶች ከውጭ እንዳይገዙ የሚከለከለውና በሀገር ውስጥ አምራቾች የማይመረቱ መድኃኒቶች ጠቀሜታቸው ታይቶ ከውጭ እንዲገዙ የሚፈቅደው መመሪያ ከሰሞኑ ይፋ መደረጉ የሚታወቅ ነው። ታዲያ ይህ መመሪያ የሀገር ውስጥ ፍላጎት በሀገር ውስጥ አምራቾች ሙሉ ለሙሉ ተሸፍነው ነው ወይ? ጥራታቸውስ እንዴት ይታያል ስንል ጠይቀናል። ይህ መመሪያ ዋና ዓላማ የሀገር ውስጥ አምራቾችን ማበረታታት ነው። ብዙ ሰፊ ስራዎች ተሰርቶበታል። በአንቀጹ ደረጃ መያዛቸው አለ። መድኃኒቶች አገር ውስጥ የሚመረቱበት ብዙ ሀገራት የራሳቸው ድጋፍ ያደርጋሉ ለሀገር ውስጥ አምራቾች አንዳንዶቹ ከሌላ ጋር የሚወዳደሩበት ፕራይስ የመቀነስ ሁለተኛ ቫሉ አዲሽን አገር ውስጥ ጥሬ እቃ ቫሉ የሚያደርጉ ከሆነ ይህን የሚቀንስበትና በኢቫሉሽን የሚጨምሩበት አለ እና አገር ውስጥ ተችሎ ነው ወይ ይሄ መመሪያ ወጣ ይሄ መመሪያ የሀገር ውስጥ አምራቾችን ማበረታታት እስከሆነ ድረስ እነሱ ማምረት እስከቻሉ ድረስ ለምንድን ነው ወደ ውጭ የምንነደው የሚለውን አንዱን ስለተፈለገ ነው ማለት ነው እዚህ ሀገር ውስጥ እያለ በዋጋ የተሻለ ከሆነ በጥራታቸው የተረጋገጠ ከሆነ ለምንድን ነው ውጭ የምንነደው ራስን እንችላለን ዓለም ተለዋዋጭ ሁኔታ ነው ያለው። ስለዚህ በዚህ ተለዋዋጭ ሁኔታ ውስጥ ብዙ ነገር ይከሰታል። ዓለም ኮቪድን ስላየን አገራት በርዘክቶ ነበር። ስለዚህ ራስን መቻል ከምን ግዘም ቅድሚያ የሚሰጠው ጉዳይ ነው እና ይሄ ቅድሚያ ለመስጠት ታስቦ ነው ማለት ነው። ሁለተኛ ከጥራት ጋር ታይዞ የምነሳው የእኛ የሀገራችን የጥራት ደረጃ አሁን በኢትዮጵያ ምግብ መድኃኒት ባለስልጣን ነው እየተደረገ ያለው። እያንዳንዱ ሀገር ውስጥ ምግብ መድኃኒት ቴስት ይደረጋል። ጥራታቸው የተረጋገጠ ቅድሚያ ይሰጣል። የማህበረሰባችን ሴፍቲ ቅድሚያ ነው የሚሰጠው። የፈለገ ሎካል ማኑፋክቸረር ቢኖር ጥራቱን የማያስቀድም ከሆነ የፈለገ ቢኖሩ ሀገር ውስጥ ላንገዛ እንችላለን። ለምን ጥራት ኗ ቅድሚያ የሚሆነው ሴፍቲ ነው ቅድሚያ የሚደረገው እና ሴፍቲው ጎን ለጎን ተደርጎላቸው እየተጣራ እየተደገፉ በጣም ጥራታቸው የተረጋገጠ በአገር ውስጥ ብቻ ሳይሆን ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ነው እየተሰራበት ያለው። አገር ውስጥ መድኃኒትን ስናቀርብ ከጊዜ ከበጀት አንጻር የሚያመጣቸው ለውጦች አሉ። ውጭ ምንዛሬ የሚወጣ የነበረውን ሁለቱ መጀር ቅድም መጠቀስኩልች የጓንትና ስሪንጅ እንኳን ብንወስድ ጎዝ ጎዝ፣ አሁን ኢትዮጵያ ጥጥ አምራች ሀገር ናት፣ በየቦታ አለን። ጥራቱን የጠበቀ ሮማቴሪያል በዛ ደረጃ የሚገኝ ከሆነ ጎዝ ከሀገር ውጭ መግባት ምንም የለበትም። አሁንም ተከል በጥሩ ደረጃ እያቀረብን ነው ከሀገራችን ውስጥ። ምንም አይነት ጎዝ ከውጭ አናቀርብም፣ በምንም መልኩ አናቀርብም ጓንትም ስሪንጅም እየተካን ስነድ የምናስቀረው የውጭ ምንዛሬ እንዳለው ነው፣ የጊዜ እንዳለው ነው። ግን የሀገር ውስጥ የስራ ፍሰትን ይጨምራል፣ የስራ እድልን ይፈጥራል። ኢንቨስትመንት ነው እና ብዙ ፋብሪካዎች የሚኖራቸው የሰው ኃይል ይጨምራል። ስለዚህ የሀገር ውስጥ የስራ እድልን የሚፈጥር ነው ማለት ነው። በዛ ደረጃ ውጭ ምንዛሬ ከማስቀረት ባለፈ ሀገር ውስጥ እንዲቀር የሚያደርግ በመሆኑ ይሄ የሚበረታታ ነው። የሀገር ውስጥ ምርቶችን የመጠቀም ፍላጎት እንዲጎለብት ከውጭ በሚገቡ ምርቶች ላይ ያለንን ጥገኝነት መቀነስ ግድ የሚል ጉዳይ ነው። ለመሆኑ የሀገር ውስጥ ምርት ድርሻ ለማሳደግ መንግስት ለአምራች ኢንዱስትሪዎች ምን አይነት ማበረታቻዎችን እያደረገ ነው ስንል ጠይቀናል። መንግስት ለሀገር ውስጥ አምራቾች ሰፊ ትኩረት ነው የሰጠው። አንዱ የፖሊሲ ሺፍት የሚባለው የሀገር ውስጥ አምራቾች የሚበረታቱበት ስርአት በጤና ሚኒስቴር ውስጥ እንዲዋቀር ተደርጓል። ይሄ እንዳልኩሽ ገዢ አለ፣ ተቆጣጣሪ አለ፣ ድጋፍ ሰጪ አለ፣ ምርምር የሚሰራ አለ። ይሄ ሁሉ ተደምሮ አላማው ሎካል ማኑፋክቸሪንግ ማበረታታት ነው፣ አገር ውስጥ አምራቾች። ሁለተኛ የፖሊሲ ሺፍት የሚደረጉት አገር ውስጥ አምራቾች የሚያቀርቡትን መድኃኒት በሰፊ በተራዘመ የኮንትራት ግዢ እንዲሆኑ ነው። ቅድም ያልኩሽ የሰባት ዓመት ነው። ሶስተኛው በመመሪያ ውስጥ የተጠቀሱት ለምሳሌ ቫሉ አዲሽን አለ። በፊት እንግዲህ 35 ፐርሰንት ነው። ቫሉ አዲ የሚያደርጉ ከሌላ ጋር ሲወዳደሩ 25 ፐርሰንት ይሰጣቸዋል። አሁን ግን በአዲሱ መመሪያ እስከ 100 ፐርሰንት የሚያቀርብ ካለ እስከ 100 ፐርሰንት፣ 99 ፐርሰንት አገር ውስጥ ጥሬ እቃ ምንም ከውጭ የማይፈልግ ካለ ቅድሚያ ለሱ ነው ይሰጣል ይላል። በዋጋ ደረጃም በውድድር ደረጃም ማለት ነው። እና ይሄ በጣም ያበረታታል። የመንግስትም የግዢ ፖሊሲ የመንግስት የግዢ ፖሊሲ በተለይ መድኃኒት እንግዲህ በባህሪው በጣም ለየት ያለ ነው። እስካሁን ድረስ የነበረው መድኃኒቶችን በመደበኛው የእቃ አገዛዝ ስርዓት ነው ሲገዛ የነበረው። ስለዚህ ከዛ ወዲህ ያን በመለወጡ ምክንያት በጣም እየተለቀቀ ነው። የውጭ ዜ ድርጅቶችን በጣም በርካታ እየመጡ ያሉበት ሁኔታ አለ። እስከ አዋጅ ማውጣት ድረስ ደረሰው። የግዢ መመሪያዎች ተሻሽለዋል። እንደዚሁም ደግሞ የግዢ ጣሪያ ነበረ። በሀገር ውስጥ ለምሳሌ አንድ የሀገር ውስጥ መድኃኒት አቅራቢ ከ50 ሚሊዮን በላይ ለመንግስት ማቅረብ አይችልም በጨረታ በአንድ ጊዜ። ነገር ግን በአሁኑ ጊዜ የጣራም ተነስተዋል። አዋጆች ተሻሽለዋል። ደንቦች ተሻሽለዋል። እንደዚሁም ደግሞ በተለይ ከጉምሩክ ኮሚሽን ጋር በተያያዙት ከአሁን ቀደም በፍተሻ ላይ የሚቆዩት ጊዜያት፣ እንደዚሁም የቀረጥ ላይ በነበሩ ሁኔታዎች እነዚህ ሁሉ ተሻሽለው በአሁኑ ሰዓት ኢትዮጵያ በጣም በጥሩ ሁኔታ ላይ ነች ብዬ እወስዳለሁ።